ቅድም ስለምግብ ስለምን መንፈስ ቅዱስ አይልም አሉኝ። ጾም ጸሎት ራሱ እኮ ቤተ ክርስቲያኒቷ በሲኖዶስ በኩል አስወስና ተናግራ ታውቃለች። ከጾም ከጸሎቱ ደግሞ አንዱ ስጋና የአትክልት ተዋጽኦና የስጋ ተዋጽኦ የሚል ነው አንዱ ያለው። ጾምን እኮ አመጋገብንም እኮ ቤተ ክርስቲያን ታዛለች ብዬ ነው አንደኛ። አመጋገብንም ስታዝ የሚመገበውንም አይነት በእርግጥ በዘልማድ ነው አሉኝ። እርስ ያላቅም ነበረ ግን ስላመጋገብም ጾም ጸሎትም ሲባል ቤተክርስቲያን እያዘዘች አይደለም ወይ ብዬ ነው። አመጋገብ ምንም አይልም ስላሉኝ ነው መንፈስ ቅዱስ። አሁን በጾም ጊዜ ስለማንበላቸው ምግቦችና ይሄን እነዚህን አንበላም ያረክሳሉ ማለት በጣም ልዩነት አላቸው። እኔም ልህ እነዚህን እንስሳት አይዋፍ እግዚአብሔር የፈጠረውን በተፈጥሮ የረከሰ ነው እንበል አትልም ቤተክርስቲያናችን እና ዋናው ነገር ቤተ ክርስቲያኗ ያረክሳሉ አትልም፣ ኃጢአት ነው አትልም። በአጭሩ ይሄ እያዝልኝ። በጾም ጊዜ ደግሞ ስጋን አንበላም፣ ወተት አንጠጣም፣ ቅቢያቤ መሳሰሉትን አንወስድም። አይደለም አሁን እነዚህን ምግቦች በጾም ጊዜ ያረክሳሉ ብላ አይደለም ቤተክርስቲያኗ። ምናምነውኛ ስለሚያረክሱ አይደለም ለስጋችን ኃይል ስለሚሰጡብን ነው። ስጋ ኃይል ካገኘ ደግሞ ወደ ኃጢአት ስለሚገፋፋን ነው። መቼም ስጋ በፋፋ ቁጥር ኃጢአት ነው ትዝ የሚለው። ስለዚህ የስጋን አቅም ለማሳወቅ፣ አቅሙን ለመቀነስ፣ መንፈሳዊ ሕይወታችን ወደ እግዚአብሔር መንፈስ ቅዱስ እንዲጠጋ ራሳችን እንድናይ ነው እንጂ ስለሚያረግሱ አይደለም ወተቱም ቅቤውም ወይም ስጋውም የምንበላው የማንበላው ስለሚያረክሰን ሳይሆን ለስጋችን ኃይል ስለሚሰጥብን ነው ነው